ወዲያውኑ ቀጣሪውን ይስማታል። በድንጋጤና ግራ በመጋባት መንፈስ እንዳለች ዞር ብላ አይኖቿ እሳት ለብሰው ታየዋለች። ምንድና ያደረግከው? አለችው የተፈጠረውን ባለማመን። ግን ያላወቀችው አንድ ነገር ቢኖር ከንቀት የቆጠረችው ይህ ተግባር ህይወቷን እንዳተረፈላት ነው ይህ ታሪክ በአንድ ሀብታም ሴት ቤት በጥበቃነት ተቀጥሮ የሚሰራው የቶኒ ታሪክ ነው በዚህ ቀን አንድ ትልቅ ውሳኔ መወሰን ነበረበት ወይ ህይወቱን ሊያሳጠው የሚችል ወይንም ደግሞ ያለቃውን ህይወት ሊያተርፍለት የሚችል ይህንን ታሪክ ከተከታተላችሁ በኋላ ሁሉንም ነገር ትረዱታላችሁ ነገር ግን ላስጠንቅቃችሁ እወዳለው ይህ ታሪክ ከምታስቡት በላይ ልብ አንጠልጣይ ነው ቶኒ ብዙ ህልም ያለው ድሃ ወጣት ነው። ከወራት በፊት ከስራው የተባረረ ሲሆን ሌላ ስራ በመፈለግ ብዙ ተንከራቷል። ቀኑን ሙሉ ሲባዝን ውሎ ፀሐይ ስትጠልቅ ዶክመንቱን እንደያዘ ወደ ቤቱ ያቀናል። ይህ የተለመደ ቢሆንም ዛሬ ግን ያጋጠመው ፈጽሞ ያልጠበቀው ነበር። ቀረኝ የሚለው ንብረቶቹን ሁሉ ከቤቱ ውጭ ተዘርረዋል። ከቤት ይውጣልኝ እያለች አከራዩ አሁንም አሁንም ከቤቱ የቀረውን ንብረቱን ወደ ውጭ ትዘረግፋለች። ምንድን ነው የተፈጠረው? እባክሽን እቃዎችን እየሰባበርሽ ነው እባክሽ፣ አቁሚ እያለ ቶኒ ይማጸናል። አከራዩ ግን ልትሰማው አልፈቀደችም። አከራዩ ክፉ አሮጌት ነበረች። ወደ እሱ ቀረብ ብላ የጠቆመች አንተ ማለት የማትረባ ሰው ነህ ብላ ተናገረችው። እሱን ታውቀዋለህ፣ ለወራት ያክል ስራ እንዳልነበረክ እድል ሰጥችኝ ነበር፣ ነገር ግን የቤት ክራይህን ልትከፍል አልቻልክም። እባክሽ እድል ስጭኝ እክስሽ፣ አለው አንድ ወር ብቻ ስጭኝ አለ ቶኒ። ተስፋ ሳይቆርጥ ቶኒ አጥብቆ ለመናት። እሷ ግን ቆርጣ ነበር። እንደ ቆሻሻ አውጥታ ወረወረችው። ባላሰበው የህይወት አጋጣሚ ቤቱን ጎዳና ሆኖ አገኘው። በዚህ ቅጽበትም ስልኩ ጠራ። ሄሎ የቶኒ ነው የደወለው ሰው ጠየቀ። ቶኒ ግራ ገባው። ለወራት የደውልለት ሰው አልነበረም። ሁሉም ጓደኞቹ ጀርባቸውን ከሰጡት ቆይተዋል። ያቀረብከው የሥራ ማመልከቻ ተቀባይነትን አግኝቷል። እኛ ጋር ስራ መጀመር ትችላለህ። አድራሻውንና ዝርዝር መረጃዎችን ኤሜል እናደርግልሃለን አለደዋዩ ቶኒ በደስታ ዘለለ። ተንበርክኮ አመሰገነ። ለብዙ ድርጅቶች ለብዙ ጊዜ ሲያመለክት የቆየ ቢሆንም አንዳቸውም ግን እድል አልሰጡትም ነበር። የደዋኑ ማንነት እስካሁን በግልጽ ያልተረዳው ቶኒ የትኛው ድርጅት፣ የትኛው ክፍት ቦታ ብሎ በፍጥነት ጠየቀ። ደዋዩ ግን ግራ የተጋባ ይመስላል። የምን ድርጅት? ይህ ስልክ ለጥበቃነት ያመለከትከው ሰው ስልክ አይደለም እንዴ? ቶኒ በድንጋጤ ደርቆ ቀረ። ልቡ ደረቱን ፈንቅላ ልትወጣ ደረሰች። ጥበቃ ምን? ግን በዚህ ሰዓት እንዴት? ምንም አይነት ስራ ቢመጣልኝ እምቢልል ይችላለሁ የሚሉ ጥያቄዎች በጭንቅላት ውስጥ መጉረፍ ጀመሩ። ሲያስበው አሁን ላይ ስራ አጥ ነው፣ ሚኖርበትም የለውም መሄጃም የለውም። እኔ የኮምፒውተር ሳይንቲስት ነኝ፣ እንዴት ጥበቃ አሁን አለው ሲል አሰበ። ልብሱ ላይ ያለውን አቧራ እያረገፈ እሺ፣ ችግር የለውም፣ በጊዜ ይገኛለሁ፣ አመሰግናለሁ አለቶኒ አጋጣሚውን ለመጠቀም ያክልና አመስጋይ ለመሆን እየሞከረ ይሁን እንጂ ውስጡ በሐፀን እያረረ ነበረ። በሚቀጥለው ጠዋት ለባብሶ ወደ ቃለ መጠይቁ ለመሄድ ተዘጋጀ። በዛፍ ስር ሌሊቱን ካሳለፈ በኋላ በኢሜል የተሰጠውን አድራሻ ተከትሎ ሄደ። ነገር ግን ሲደርስ የተመለከተው ነገር ፈጽሞ የጠበቀው ነገር አልነበረም። ቤቱ ትልቅ ነበር። ትልቅ መዝጊያ፣ ትልቅ መዋኛ ገንዳ እንዲሁም የግቢ ውስጥ ፏፏቴ ያለው ነበር። እየተገረመ ሳለ ድንገት አንዲት ቆንጅዬ ሴት እየነዳች መታ ከመኪና ትወርዳለች። ቀይ በደንብ የተሰፋ ሱፍ የለበሰች ስትሆን አረማመዷ ግርማ ሞገስ የተሞላ ነበር። እሷም ወደ እሱ ራመድ ራመድ ብላ ምን ፈዘታኛለህ በሩን ዝጋው እንጂ አለችው ቆጣ እያለች ለካስ ቶኒ ፈዞ ቆሞ ነበር። ቶኒም ከድንጋጤው ብንን ብሎ በፍጥነት እየሮጠ ሄዶ ትልቁን የግቢውን በር ዘጋ። እናም መኖሪያህን ላሳውቅ እወዳለሁ እዛ ጋር ያለው የጥበቃ ቤት ነው የአንተ ቤት አለችው ከመሄዷ በፊት። ይህ የቶኒ አዲሱ መኖሪያ የተባለው ይህ የጥበቃ ቤት ትንሽዬ በግቢው ጥግ የሚገኝ ክፍል ነው። ቶኒ ወደ ውስጥ ሲገባም ክፍሏ እጅግ ቆሻሻ የሆነችና ከዚያ በፊት ኖረበት ከሚያውቀው ቤት የበለጠ የከፋ መሆኑን ይረዳል። ግን ምን ማድረግ ይቻላል? ቀን እስኪያልፍ መቻል ነበረበት። ያልተረዳው ነገር ቢኖር ከዚህ የባሰ የጠበቀው እንደነበረ ነው። አዲሲቷ አለቃው ማዳም ሬሜ የፍቅር ጓደኛ ነበራት። ደረጃዋ ከፍ ያለ ሴት ብትሆንም ለፍቅር ጓደኝነት የመረጠችው ግን ከደረጃዋ በታች የነበረን ሰው ነበር። የፍቅር ጓደኛዋ መልከ መልካም ቢሆንም ምንም አይነት ዓላማ ያልነበረው ሰው ነበር። ቀንን ሙሉ ሲያደርግ የሚውለው መጠጣትና ቪዲዮ ጌም መጫወት ብቻ ነበር። ማዳም ሬሚን በዚህ ቅር አተሰኝም ነበር። እሱ የሚሰጣት ከንቱ የፍቅር ሽንገላና በሱ ምክንያት ማህበረሰቡ የሰጣት ከፍ ያለ ደረጃ ብቻ በቂዋ እንደነበር ነበር የምታስበው። የፍቅር ጓደኛዋ ኬሊ ኃላፊነት እንደሚሰማው ብታስመስልም ነገር ግን እሱ ፈጽሞ የማህንሶ ነበር ማዳም ሬሚ እና ኬሊ ለቶኒ እጅግ ክፎዎች ነበሩ። አንድ እሁድ ቀትር ማዳም ሬሚ እና ኬሊ አብሮ ጊዜ ለማሳለፍ ተዘጋጁ። ማዳም ሬሚም የሚያምር ቀሚስ ለብሳ ከቤት ወጣች። ሁለቱም ታዲያ በአንድ ላይ ሆነው ያ የማይረባ ጥበቃ የት ሄዶ ነው ብለው ጮሁ። ቶኒ በፍጥነት ምንም ጥያቄ ሳይጠይቅ ቶሎ ብሎ በሩን ከፈተላቸው። ታዲያ ቶኒ በዚህ ሁኔታ ለወራት ቆየ ሁሉምን ነገር የሚቀይር ታሪክ እስኪፈጠር ድረስ። ማዳም ሬሚም ከሆነ ጊዜ በኋላ የሆነ ሰው ከድርጅቷ ገንዘብ እየሰረቀ እንደሆነ ታስተውላለች። ምንድን ነው እየተፈጠረ ያለው? ያለፈው ሳምንት እዚህ 300 ሺህ ብር አስቀምጬ ነበር አሁን ግን የለም ትላለች ማዳም ሬሚ በብስጭት እንዲሁም ግራ በመጋባት። እንደው ምን ይሆን እስኪ የገቢ ወጪ ሪፖርቱን ቼክ አድርጊ አላት ከሌ በማጽናናት አድርጊ ያለሁ፣ ነገር ግን ምንም ነገር እያሳየኝ አይደለም። ይልቅስ ይህንን ነገር ለማጣራት የኮምፒውተር ሳይንቲስት እቀጥራለሁ። ምናልባት ኮምፒውተር የሀክ ተደርጎ ሊሆን ይችላል፣ አላች ማዳም ሬሚ። አይኖቿን ባንድ አዘሉ። አትጨነቂ፣ የሚያደርገውን ሰው ማንነቱን ስንደርስበት የማደርገውን እንያውቃለሁ። ሀብትሽን ለማካበት ብዙ ለፍተሻል፣ እናም ለዚህ አከብርሻለሁ። እመኝኝ፣ ይህ ነገር እንዲሁ ዝም ብሎ እንዲያልፍ አላድርግም፣ አላት ወደ እሷ ጠጋ እያለ ለዚህ ጥፋት ኃላፊነት የሚወስደው ማን ነው? ከማዳም ሬሚ ሲሰርቅ የነበረው ማን ነው? እነዚህ ጥያቄዎች መልስ አላገኙም ነበር። አንድ ቀን ማዳም ሬቢ አስፔዛ ገዛስታ እስክትመለስ ድረስ ቶኒ፣ እነዚህ እቃዎች ቤት በማስገባት አግዘኝ አለችው ቶኒን። ቶኒም በታዛዥነት ፌስታሎቹን ብድግ አድርጎ ወደ ውስጥ ገባ። እሷም ስልክ እያናገረች ነበረ። ሰላም፣ ጤና ስጥልኝ። ለአራት ቀን ያክል እርሶን ለማግኘት እየሞከርኩ ነበረ። የላክሎቱን ሊንክ አይተውታል? የሆነ ሰው ከድርጅቱ እየሰረቀ ነውና ማንነቱን በፍጥነት ማወቅ እፈልጋለሁ። እባኮቼ ከያርጉና በፍጥነት ያሳውቁኝ፣ አለች ማዳም ሬሚ ለቶኒ ወደ ኪችኑ ጠቆም እያደረገች። ቶኒ ቆም ብሎ ለራሱ እያሰበ ነበር። እሷ የምትጠይቀውን ነገር እሱ ማድረግ እንደሚችልና ነገሩን መፍታት እንደሚችል በጣም እርግጠኛ ነበር። ነገር ግን በሰው ጉዳይ ጣልቃ መግባት እንዳይሆነበት ተሳቆ ከራሱ ጋር ይጣላል። ራሱን ሲመለከት ተራ ጥበቃ ነው። ተመልካቾቼ እናንተንም ህልማችሁን በነፃነት እንድትከተሉ ምልክት ይሆናችሁ። በህይወታችሁ አንድ ደረጃ ከፍ የሚያደርጋችሁን ከፍታ ለመውሰድ ምንም አታንቀራግሩ፣ ምክንያቱም ቶኒ ቀጣይ ያደረገው ነገር እጅግ ያስገርማችኋል። እሱ እዛው በር ላይ እንዳለ ለማዳም ሬሚ ተደወለ። አቤት ጌታዬ፣ እባኮትን እንደ ምንም መፍትሄ የለም ምንም ትላለች ማዳም ሬሚ በጭንቀት ተሞልታ። ኦ አይሆንም፣ እባካችሁ ገንዘቤን፣ አንድ መፍትሄማ ማ መኖር አለበት፣ እባካችሁን እርዱኝ አለች ማዳም ሬም እያለቀሰች። ግን የቀጠረችው ሰው ምንም መፍትሄ ሊሰጣት አልቻለም። ኬሊ ወደ ሳሎኑ ሲገባ የፍቅር ጓደኛው አዝና ይመለከታታል። በጣም አዝናለው የኔ ፍቅር፣ አይዞሽ ሁሉ ነገር የሚሆነው በምክንያት ነው። በነገሩ የሰለጠኑ ሰዎች ሁሉ ሞክረናል፣ ከዚህ በኋላ ደግሞ የተቻለልን እንሞክራለን። ሞክራለን አላት። ይህ ነገር አንዳች እንዲረብሽ እንዳት ፈቅጂ ብለው እንዲረብሽ ብሎ አቀፋት። ማቀፍ የተወሰደባትን ብር ያስመልስላት ይመስል ግን በድንገት ትሆን የተነሳ እኔ መርዳት እችላለሁ እባክሽን አንዴ ብቻ ላፕቶፕሽን እንዳይፈቀጅልኝ አለ ኬሊም ቶኒን ከራስ ጸጉሩ እስከ እግር ጥፉ ድረስ ገላመጠው የቶኒ ልብስ ያረጀ ያደፈና የተቀደደ ነበር ጸጉሩም ቢሆን ያልተበጠረና ቆዳውም ቢሆን ከስራ ብዛት የሻከረና ላብ ያጠመቀው ነበር የእኛ ንግግር ውስጥ ጥልቅ ብለህ ለመግባት ድፍረቱን ማን ሰጠህ ባካ አንተ ጥበቃ አለ ኬሊ አይኖችን በንዴት እያጉረጠረጠ እኔ ያመጣቸውን እቃዎች አስገባ አልኩህ እንጂ ንግግራችን ውስጥ አልቃ ግባብ ጥበቃ ብቻ አኮነ ብላ፣ ማዳም ሬሜ የተጨመረችለት፣ አሁኑኑ ከቤታችን እውጣልን፣ የግቢው በር ጋር ሆነ መጠበቅ አይደል ስራ ብለው ሁለቱም ከምንም ሳይቆጥሩት በፍጥነት ከቤቷ አስወጡት። ያላወቁት ነገር ቢኖር ከጥቂት ጊዜያት በፊት ቶኒ በከተማው አለ የተባለ የኮምፒውተር ሳይንቲስት እንደነበረ እና ዛሬ ግን ቀንጥሎት እዚህ ቦታ ላይ እንደተገኘ ነው። ከዚያን ጊዜ በኋላ ቶኒን ስራ ማግኘት አልቻለም። በማዳም ሬሚ ቤት ውስጥ ያለው ጉድ ግን ሊቀንስ ቀርቶ ጭራሽ እየባሰበት መጣ። ሚሊዮኖች ከአካውንቷ ሲጎድል እያየች ምንም ማድረግ አልቻለችም። አሉ የተባሉ ባለሙያዎችን አማከረች። ነገር ግን አንዳቸውን መፍትሄ ሊሰጧት አልቻሉም። ሁሉም ይመጣሉ ይሞክራሉ፣ ግን በተመሳሳይ መልኩ አንዳቸው ምንቆቅልሹን ሳይፈቱ ይሄዳሉ። ያልተረዱት ነገር ቢኖር ግን መልሱ እዛው አጠገባቸው እንደነበር ነው። በዚህ ቀትር ደግሞ ከማዳም ሬሚ አካውንት 580 ዶላር ጠፍቶ የውሃ ሽታ ሆኗል። ከዛ ብቻዋን ቁጭ ብላ እንደዚህ ስትል ታስባለች። እንግዲህ ምን ይደረጋል? ከዚህ የባሰ ምንም ሊመጣ ይችላል። እስካሁን ድረስ እድል ያልሰጠውት ሰው እሱ ብቻ ነው ትልና ላፕቶፓን ይዛ ወደ ቶኒ ታመራለች። ወደ ቶኒ ትንሿ የጥበቃ ቤት ስደርስም ታንኳኳለች ቶኒም ወዲያውን ይከፍትላታል። እንደምን ዋል ሽመ ቤቴ፣ እዚህ ትመጫለሽ ብዬ አላሰብኩም ነበር። በሰላም እንደሆነ ተስፋ አደርጋለሁ ይላታል። እሷም ሁሉ ሰላም መሆኑንና ከዚህ በፊት እንደተናገረው እውነትም ችግሯን መፍታት ይችል እንደሆነ እንዲያግዛ ትጠይቀዋለች። በመቀጠልም ላፕቶፑን ሰጠዋለች። ቶኒም በደስታ አወመ ቤቴ ችግሩን መፍታት ይችላለሁ ብዬ አስባለሁ አላት። ቶኒ ወዲያውኑ ላፕቶፕን ተቀብሎ ወደ ተለያዩ ፋይሎች እየገባ ይፈትሽ ጀመረ። በዛ ቅስፈት ኬሊ ደርሶ ኖሮ የማዳም ሬሜል ላፕቶፕ በቶኒ እጅ ላይ ያየዋል። ደሙ በንዴት የተንተከተከ ውዴ እንዴት ላፕቶፕሽን ለጥበቃ ትሰጫለሽ? ብዙ በምስጢር መጠበቅ ያሉባቸው ፋይሎች ሽኩ እዛ ላይ አሉ ይላታል። ነገር ግን ኬሊ በሚስጥር መጠበቅ ያሉባቸው ፋይሎች ሲል በቶኒ ጭንቅላት ውስጥ አንድ ነገር ብልጭ ይላል። ምናልባት ይህንን ያደረገባት ሰው የቅርብ ሰው ሊሆን እንደሚችል መጠርጠር ይጀምራል። ምክንያቱም የእሷን የሚስጥር ቁጥርና መሰል ጉዳዮች ሊያውቅ የሚችለው ቅርቡ ያለ ሰው ስለሆነ፣ የጉዳዩ እንዲህ መሆን ደግሞ ነገሩን ውስብስብ እንዲሆን አድርጎት ቆይቷል። ይህንን ነገር ያደረገው ማንም ይሁን ማን አምና የሚስጥር ቁጥሯን የሰጠችው ሰው መሆን አለበት። ስለዚህ ጠለቅ ያለ ምርመራ ማድረግ አለብኝ ብሎ ቶኒ አሰበ። ቶኒም እውቀቱን ተጠቅሞ ከዚህ በኋላ ማንም ሰው ከአካውንቷ ገንዘብ እንዳይሰርቅ ብሎም ከዚህ በፊት የተወሰደባት ገንዘብ ሁሉ ወደ አካውንቷ እንዲመለስ ያስደርግላታል። እንዴ ገንዘቤ ሁሉ ተመለሰልኝ! አለች ማዳም ሬሚን በደስታና ግራ በመጋባት ተሞልቷ ከደስታዋ ብዛት ቶኒን እንኳን ስታቅፋ አልታወቃትም ነበረ። ግን በዚህ ሁሉ አንድ ሰው ደስተኛ አልነበረም። እሱም ሰው ኬሊ ነበረ። የዚህ ሁሉ ሴራ ጀርባ የነበረው አቀነባባሪ ኬሊ ነበረ። ሬሚ ለሱ ጥሩ ብትሆንም እሱ ግን ክፋት ከማሰብ አላቆመም። ሬሚ በደስታ ተሞልታ ነበር። ለእሷ ዛሬ ትልቅ ቀን ነበር። ድርጅቷም ይህንን ያበስር ነበረ። ኢንቨስተሮች ተሰብስበዋል። መገናኛ ብዙሃን ውጪ እየጠበቁ ነው። ሁሉም ሰው ሬሚ ይህንን እንድታበስር እየጠበቀ ነው። ነገር ግን ሬሚ ይህ ቀን ስለ ስለድርጅ ቱ ብቻ እንዲሆን አልፈለገችም ነበር፤ ስለ እውነትም ጭምር እንጂ ድርጅታቸውን ከክስተት ያዳነላቸውን ጀግና ማንነትም ለመግለጽ ተዘጋጅታ ነበረ። ይህም ሰው ሁሉም ሰው የቀለደበት የጥበቃ ሰራተኛ ቶኒ ነበር። ክቡራንና ክቡራት፣ ዛሬ ድርጅታችንን ከትልቅ አደጋ የታደገውን ጀግና ማን እንደሆነ እነግራቸዋለሁ እያለች በኩራት ትለማመድ ነበር። አንድ ሰው ግን በቅናት ይቃጠል ነበር፤ ኬሊ ሬሚ ለሱ ያላት እምነት እየተሸረሸረ፣ ለቶኒ ያላት እምነት ደግሞ እየጨመረ መምጣቱን ጠንቅቆ ያውቃል። በዛን ጊዜ ክፋት የሞላው ጭንቅላቱ እንደዚህ አድርጋ ነው ውለታይን የምትመልሰው? ከነ ይልቅ አንድ የማይረባ ጠበቃ ክብር በመስጠት እያለ ሌላ ሴራ ይጠነስሳል። አይሆንም፣ እኔን በእንደዚህ አይነት ሁኔታ ማዋረድ የምትችል መስሏት ከሆነ ይህንን ቀን ፈጽሞ እንዳትረሳውን የማደርጋት እያለ በውስጡ ሴራ ያውጠነጥን ነበር። ይህ ለሬሜ የደስቷ ጊዜ አይሆንም፣ ይልቅስ ሙድቅዋን የሚሆነው እያለ ያስብ ነበር። ይህንን ሁሉ ክፋት ሲያስብ ግን ከውጭ ለሚመለከተው እሷን የሚደግፍና ለእሷ የሚያዘን ሰው ይመስል ነበር። ውስጥ ውስጡን ግን ክፋቱን ሁሉ አቀነባብሮ ጨርሶ ነበር። እሷና ድርጅቷ የኔ መሆን ካልቻሉ የማንም አይሆንም ሲልም አሰበ። እናም የድርጅቱ ፕሮግራም ከመጀመሩ በፊት የክፋት ስራውን ጀመረ። ነገር ግን የእሱ የበቀል እርምጃ ከባድ ጽንፍ ይዞ ነበር። ከዚህ በኋላ ድርጅቱን ማሰናከል ብቻ አልነበረም አላማው፤ እሷንም እስከ ወዲያኛው መገላገል ነበር። ስለዛም አንድ ጭካኔ የተሞላ ውሳኔ ወሰነ። ሬሚ እዛው መድረክ ላይ እንዳለች እንድትገደል ሰዎች ቀጠረ። ይህም የሚሆነው ልክ ቶኒን ድርጅታቸውን ያዳነው ጀግና እንደሆነ በመድረክ ላይ በምትናገርበት ቅስፈት ነው። በሌላ በኩል ደግሞ ቶኒ ከፊት ለፊቱ ስለተጋረጠበት አደጋ ምንም የሚያውቀው ነገር የለም። ባለበት ክፍል ውስጥ ተቀምጦ እያየ ፈገግ ይላል። ራሱን እየተመለከተ ፈገግ ካለ አመታት ተቆጥረዋል። በስተመጨረሻ እሱ እንደሚገባው ሰዎች ሊያከብሩት ነው። በስተመጨረሻም አለም እንደ ተራይ ጥበቃ ሰራተኛ ሳይሆን እንደ ጀግና ሊመለከተው ነው። አይኑንም ጨፍኖ በሰላም ተኛ። ነገ ይዛበት የምትመጣውን አንዳች የሚያክል መዘዝ ትንሽ እንኳን ሳይጠረጥር ቶኒ ጠዋት ከዛች ትንሽ አኮሳሳ ቤት ውስጥ ሲነቃ ፊቱ ላይ የማይካድ ደስታ ይታይ ነበር። በመስታወት ፊት ቆሞ ያልተተኮሰ ሸሚዙን እያስተካከለ ለራሱ እንዲህ ሲል ተናገረ። ዛሬ የኔ ቀን ነው ማንም ከዚህ በኋላ እኔ እንደ ተራ የጠበቀ ሰራተኛ ሊመለከተኝ አይችልም። ከዚህ በኋላ ሁሉም ሰው ትክክለኛውን ቶን ያዩታል፣ እያለ ደጋግሞ ለራሱ ይናገራል። ደረቱን ፈንቅላ ልትወጣ ያለችውን ልቡን ለማረጋጋት ይመስል። በትልቁ ቤት ደግሞ ሬሚ በመልበሻ ክፍል ውስጥ ተቀምጣለች። የሜካፕ ባለሙያዋን ሜካፑን እየሰራቻት፣ ሬሚ አሁንም ንግግሯን ትን ለማመዳለች ክብራንና ክብሯን ዛሬ ድርጅታችንን ከትልቅ አደጋ የታደገውን ጀግና ማን እንደሆነ ነገራችኋለሁ፣ እነሆ ቶኒ ብላ አንገቷን በኩራት ነቀነቀች። ከተወሰነ ጊዜ በኋላ ቶኒ ወደ ትልቁ ቤት ገባ። ለመጀመሪያ ጊዜ ሬሚ ያየችው ጥበቃ ሰራተኛ ብቻ አልነበረም፣ ይልቅስ ትልቅ ጀግና ነበረ። ቶኒ በደስታ ተሞልቶ ሄዶ አቀፋት። አመሰግናለሁ መቤቴ አለበለ ሆሳስ እኔን ስላመንሽብኝ አመሰግናለሁ አለና ፈገግ ብሎ አይቶ በድጋሚ አቀፋት። ሬሚም አላሳፈረችም። ፈገግ ብላ መልስ አቀፈችው። ያልተረዳችው አንድ ነገር ቢኖር ሞት በሯን እያንኳኳ እንደነበር ብቻ ነው። በሌላ በኩል ደግሞ ኬሊ ለገዳዮቹ ክፍያውን ፈጽሞ ጨርሷል። መድረኩ ዝግጁ ነበረ። አዳራሹ በመብራት ተንቆጥቁጧል። ካሜራዎች በየቦታው ብልጭ ድርግም ይላሉ። አዳራሹ ውስጥም አሉ የተባሉ ኢንቨስተሮች፣ ጋዜጠኞች እንዲሁም እንግዶች ቦታ ቦታቸውን እየያዙ ነው። ሬሚ የሚያምረው ቀሚሷን እንዳደረገች በልበ ሙሉነት ወደ መድረኳ መራች። በድምጽ ማጉያው ስትናገር ድምጿ በሙሉ አዳራሹን ያስተጋባ ነበር ክብሯንና ክብራት በእኔ ስላመናችሁብኝ አመሰግናለሁ። ይሁን እንጂ ይህ ድርጅት ዛሬ የቆመው በአንድ ወጣት ምክንያት ነው፣ ባልታሰበ ጀግና። ሁሉም ሰው ተስፋ በቆረጠበት ጊዜ የታደገልን እና ዛሬ ዓለም ሁሉ እንዲመለከተው ፈልጋለሁ። አዳራሹ ውስጥ የተሰበሰበው ሕዝብ በኃይል አጨበጨበ። ቶኒን ተቀበሉት፣ አለች። በዚያን ጊዜ ቶኒ ልቡ በኃይል ይመታ ነበረ። ከመቀመጫው ተነስቶ መድረኩ ላይ እስከሚደርስ ድረስ እግሩ የተንቀጠቀጠም ቢሆን ነፍሱ ግን በደስታ ትቃጠል ነበር። ጊዜው አሁን ነው፣ ይህ ነው የኔ ጊዜ አለ። ነገር ግን የሬሚ ደረት ላይ ፈዞ ቀረ። አየው፣ በደረቷ ላይ ፈዛዛ ቀይ ብርሃን ነበረ። አይኖቹ ፈጠጡ። የገዳዮቹ አይን ውስጥ ገብታ ነበረ። በሰከንዳት እድሜ ውስጥ ቶኒ ራሱ ያልተረዳው አንድ ትልቅ ውሳኔ ወሰነ። ተንደርድሮ ሄዶ ሬሚን ሳማት። ሙሉ አዳራሹ ጭጭ አለ። ካሜራዎች በኃይለኛ ብልጭ ድርግም አሉ። ከላይ የነበሩት ቅጥረ ገዳዮች ግን ያልጠበቁት ነገር ሆኖባቸው ግራ ተጋቡ። አሁን የተፈጠረው ትርምስ እይታቸውን ጋረዳቸው። የቶኒ መሳም ሬሚን ከለላት፣ ስለዛ ቃታውን መሳብ አልቻሉም። እናም ያቺ ከንቀት የተቆጠረችው የቶኒ መሳም የሬሚን ህይወት አተረፈች። ይህንን የተመለከተው ኬሊ ያየውን ማመን አልቻለም። ለሰከንድ ዓለም ተገለባበጠበት። በዚያን ጊዜ ንዴቱ ገንፍሎ ወጣ። አይ አይ ሁለቱንም ግደሏቸው እሷ ማግኘት ካልቻላችሁ እሱንም ግደሉት ጨርሷቸው። አስፈሪ ድምፁ በአዳራሹ አስተጋባ። ንግግሩ በአዳራሹ ውስጥ የነበረውን ጩኸት ሙዚቃና ግርግር ሁሉ ጸጥ አደረገው። መጀመሪያ ሰዎቹ ያበደ መስሏቸው ነበር። ነገር ግን አንድ ከፊት ለፊቱ የነበረ ሰው ደግሞ ጮክ ብሎ ተናገረ። ቶኒንም ግደሉት ነው ያልከው? ብሎ ነገሩን በይበልጥ አራገበው። ነገሩ በአዳራሽ ውስጥ ተንሰራፋ። ነገሩን ለመቅረጽ ሰዎች ስልኮቻቸውን አነሱ። የጸጥታ ኃይሎች ገቡ። ጋዜጠኞች ኬሊ ወዳለበት አንገታቸውን አዞሩ። ኬሊም ማን ነው እንደዛ ያለው በማለት ለማስተባበል ሞከረ። እጆቹ እየተንቀጠቀጡ ከፊት ለፊቱ ያለውን ሰው ገፈተረው። ህዝቡ እየተፈጠረ ያለውን ለማመን በጣም ተቸግሯል። ይህም እብደት ነው ብሎ አዳራሹ ውስጥ ከነበሩ ሰዎች መካከል አንዱ ጮኸ። አንዲት ሴትዮም ቀበል አድርጋ እውነትህን ሊሆን አይችልም፣ ግደለው እኮ ነው ያልከው፣ አለች። ድምጿን በሙሉ አዳራሹ ያስተጋባ። ፍርሃት በአዳራሹ ነገሰ። ምን እንደተፈጠረ ለማወቅ ሲጓጓ የነበረው ህዝብም ስሜቱ ወዲያውን ወደ ፍርሃት ተቀየረ። የጸጥታ ኃይሎች ለማረጋጋት ሲሞክርም፣ ህዝቡ ግን ከመራውጥ አልባዘነም ነበረ። ክፍሉ ጩኸት በጩኸት ሆነ። በግርግሩ ኬሊ ተገፈተረ። አንድ ጋዜጠኛም ነገሩን በቀጥታ ስርጭት መዘገብ ጀመረ። ኬሊ ግድያ ሲያቀነባብር ነበር። የአይን ማኞች እንደሚሉት ከሆነ ኬሊ ተጠርጣሪ ነው። አንድ ማኝም ያለውን ሰምተሃል ጨረሷቸው እኮ ነው ያለው አለ ለሪፖርተሩ ምላሽ የሰጠ ጩኸትና ግርግሩ እስካሁን ድረስ አልበረደም አንዳንዱ ቅናት አንዳንዱ ገንዘብ እያለ አንዳንዱ ደግሞ የመሰለውን ሀሳብ ይወረውራል እዛው አጠገባቸው የነበረ ሰው ሊያደርግ የነበረውን ነገር በተረዱ ጊዜ አዳራሽ ውስጥ የነበሩ ሰዎች ብርክ ያዛቸው ኬሊ ደጋግሞ ነገሩን እየጩኸ ለማስተባበል ቢሞክርም ጩኸቱ ግን በንግግሩ ተዋጠ ጩኸቱ ግን በግርግሩ ተዋጠ። ህዝቡ ከበበው። አንዱ በጥፊ በታው፣ ሌላኛው በጡጭ አቀመሰው። ውድ ዋጋ ያለውን ጃኬቱን ቀደደው፣ ከስር ያለውን ርካሽ ማንነቱን አጋለጡበት። ካሜራዎች ሁሉንም ቅስፈት በምስል አስቀሯቸው። በደቂቃዎች የሆነ ሰው ለፖሊሶች ደውሎ ነበር። የሰውን ትንፋሽ እያጠረው የሆነ ሰው እዚህ ግብግብ እየተፈጠረ ነው ብሎ ለፖሊሶቹ ነገራቸው። የፖሊሶቹ መብራት አካባቢውን አጥለቀለቀው። በስተመጨረሻ የጸጥታ ኃይሎች የኬሊን እጆች ወደኋላ ጠፈረው ከግርግሩ መሀል ንጥለው አወጡት። ህዝቡ ግን እስካሁን ንዴቱ አልበረደም ነበር፣ ለተፈጠረው ነገር ማብራሪያ ይፈልግ ነበር። ፖሊሶች እጁን በካቴናው አድርገው ይዘውት ሲወጡ የእሱና መድረኩ ላይ የነበረችው የሬሚ አይን ተጋጨ። አይኑ ላይ ያልበረደ ንዴትና የመሸነፍ ስሜት ይነበብ ነበር። አንድ ጊዜ በኃይለኛው ጮኸ። ነገር ግን ጩኸቱ በግርግሩ ዳግመኛ ተዋጠ። በሌላ በኩል ቶኒም ደርቆ ቀርቷል። ያደረገውን ነገር እስካሁን ባለማመን ሬሚ እስካሁን ድረስ ቶኒን ጥብቅ አድርጋ እንደያዘችው ነው። እጅግ ፈርታለች፣ ግን እስካሁን በህይወት አለች። ኬሊ ይህንን ማድረግ ከቻለ ከሶስት ውጪ ማን ነበረ? ሌላስ ማን ሊጎዳት ነበረ? እንዲህ ብላ ስታስብ ቶኒን ሄዳ አቀፈችው። አሁንም ድምጻ እየተንቀጠቀጠ ቶኒን አመሰግናለሁ ትለዋለች። ስለተከላከል ክልኝ አመሰግናለሁ አለችው። አይኖቹ አምባ እንዳዘሉ? ህዝቡ በደስታ ዘለለ። ከሁሉም ሰው ፊት ሬሚ የቶኒን እጅ ብድግ አድርጋ ከዚህ በኋላ የጥበቃ ሰራተኛ እንዳልሆነና ይህ ድርጅት የቆመበት ብቸኛ ምክንያት እሱ እንደሆነ አወጀች። በድርጅቱ ላይም ከፍ ያለ ስልጣን ሰታ ሾመች። ኢንቨስተሮቹ በደስታ ጨበጨቡ። ሌሎች ድርጅቶችም ቶኒን ለመቅጠር አኮበከቡ። ሬኒም ወደሱ ዘወር ብላ ይቅርታ ጠየቀችው ዋጋህን ሳልረዳ ክፉ ስለሆንኩብህ ይቅርታ አድርግልኝ ስትል ጠየቀችው። በሌላ በኩል ደግሞ ኬሊ እስር ቤት ሊማቅቅ ነው። ያ ሁሉ ስሙና ዝናው ጠልሽቷል። ነገር ግን ያ ሁሉ ሰው የቀለደበት ማደሪያ ያልነበረው ምንም ያልነበረው ቶኒ ግን ዛሬ ታሪኩ ተቀይሯል። ከዚህ ታሪክ የምንማረው ሰው መናቅ እንደማይገባ ነው። ምክንያቱም ነገ ህይወታችንን የሚያተርፍልን ሰው ሊሆን ስለሚችል፣ ሁሉም የሰው ልጅ ማንም ይሁን ማን መከበር አለበት፣ ድሃም ሆነ ሀብታም።